በቃ ትላንትና በቃ በደንብ አሰብኩበትና ያልከኝ ነገር በጣም ተሰማኝ። ማለት በቃ ያለን ቅርበት ምናምን ነገር ስላለ አሁን ሁሉም ሰው ደስ ይለዋል። እኔ እናንተ አብረን እኔና አንቺም አብረን ብንሆን ደስ ይለኝ ነበር። በቃ እኔ ፈልጋለሁ፣ አብረን እንድንሆን ፈልጋለሁ። እኔም እኮ እኔ እወድሃለሁ። ፍቅር አይገባ ቀለበቱ የወርቅ ነበር። እኔ ለአንተ ነበር። አረባክሽ ምን ፈልግ ቀለበቱ ወይስ ወርቁ? እሱና ይህንን ነው ወይስ እኔን ነው የፈለግከው? አሰላሙ አለይኩም ወራህመቱላ ወበረካቱ። እንዴት ናችሁ የእኛ ቤተሰቦች? እኔ ደህና ነኝ አልሐምዱሊላ። ጾም እንዴት ነው? እኔ ጋር በጣም ደስ ይላል። እኔ እንጃ ወላሂ በጣም ደስ የሚለው እንግዲህ እናንተ ጋም ደስ ይላል ብዬ አስባለሁ። ስጀምር ጾም ደስ ይላል እና ያላችሁ ስነግራችሁ ሴቶችዬ ስራ እንዴት አድርጓችኋል? ማለቴ ጾም ላይ እንዳኩ ሴት ነው ስራ ይበዛባታል። ሴቶች ማለቴ እቃ ከፍጥር በኋላ በተለይ እቃ ምንጠገረረው ነገር ማለቴ ረጅም ሰዓት ነው እቃ ምናጥበው። ምክንያቱም እየተፈጠረበት ምናምን ስለሆነ እቃ ምናጥበው እና እንዴት አድርጓችኋል ሴቶች? እቃ ማጠብ ያደክማል አይደለ? ቻ አይዟችሁ፣ ጠንከር በሉ። እኔንም ጨምሮ ማለት በጣም ሳይሆን እኔም አለሁበት ለማለት ያህል ነው። ብቻ በርቱልኝ፣ አግዛችኋለሁ። አናጉኝ በውስጥ ነዚህ ቤቱን አመሉኝ፣ እና አግዛችኋለሁ። እና ዛሬ ባይዘ የመጣሁት ትላንትና እንዳያችሁት ሀሰን በጣም አድርቆኝ ነበረ። ማለት የፍራንክ አድርጎ የነበረ አፈቅርሻለሁ ምናምን ምናምን ላገባሽ ላገባሽ አለለም። ዛሬ ራሴ እንትን ነው አወራሁት። በዚህ አጋጣሚ ቀለበት አሰር ያለ ወይዘ አያችሁት እና ዛሬ ምን ሌላችሁ ነው መሰላችሁ? እሱም ሙድ እንዳያዘብኝ፣ ሙድ ሊይዝበት ነው ማለት እንደውም እሱ መጨረሻ ላይ አስተካክሉ፣ እኔ መጨረሻ ላይ ላላስተካክልለት ውላ እችላለሁ ማለቴ በቃ ላገባ ክፈልጋለሁ፣ ግን ከመጀመሩ ነው። ሴቶችዬ ሴት የሚጠይቀው አይጠይቅማ። ግን ዛሬ እኔ ልጠይቅ እና በቃ በጣም ትላንትና ምናምና በሚለው አመካኝቺ ላገባ ክፈልጋለሁ። እንደውም እኔ ነኝ ኒካ ማለት ሽማግሌ ምልከውለው እና እሪል ማለት ነው። ሲረሱኝ ነው ካልሳኩኝ፣ ያው ታቃላችሁ፣ ችግር የመሳቅ ችግር አለብኝ። እስቲ እንሻላ አደርቀዋለሁ። የምር ይናደዳል አይናደድም? ወስቺ ታመመች ወይ ነው የሚለኝ። ለማንኛውም ሌላ ምን ላችኋለሁ አብራችሁኝ ሆኑ ደግሞ በዚሁ አጋጣሚ በጣም ነው የማመሰግነው። ወላ ሁላችሁንም ሹክረን በጣም ቤተሰቦቼ አድባሽ ሰብስክራይብ ልገባ ነው። አይ ቢል ሰው ነው የቀረው እዚያ በቃ፣ አርባሽ አመሰግናለሁ። አሁንም ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ ብቻ ጠንከራ አድርጉኝ ለማለት ያህል ነው። በጣም ነው ማመሰግነው ወላሂ በጣም ሁላችሁ ነው። ምን እንደምላችሁ አላውቅም። ለማንኛውም ሀሰን እንደውለትና አብረን እንቆይ። ትንሽ እንዳዘጋችሁ እሱን ላዘጋው፣ ስልክን ስጠኝማ እና ቤተሰቦቼ ልደውልለት እስኪ ቀለበቱ አስሬዋለሁ ሁላ በቃ እንዴት ነው? ምንም ምለው ታገባኛል ባላል ግን አገባኝ እኮ ሞ ሰላም እንዴት ነህ ደህና ነህ ሰላም ነው እኔ ደህና ነኝ በጣም እንዴት ነህ የእኔ ፍቅር እንዴት ነህ ደህና ነኝ ሰላም ነህ እንዴት ነህ በቃ አሁን የት ነህ በእናትህ ፈልጌ ነው በጣም በጣም ፈልጌ ነው አዎ ሮጥ ሮጥ እያልኩኝ ነበር ያው ትንሽ ዱብ ዱብ እያልኩኝ ነበር ያው ታውቃለህ ኪሎ ምናምን ጨምሯል ትንሽ አይ፣ ችግር የለም። አይዞሽ በትለኝም ችግር የለብኝም ማለት ደናውን አለው ኢንሻላህ ማለት እቀንሳለ ማለት ያለው የት ሰፈር ነኝ። ግሪኑ ጋር ምንም አንተን ቁሜ እየጠበኩኝ ለምን አንቺ በፀሐይ ለምን እዛ አይ ያለሁበት ቦታ ጠላ ነው ባይዚ እኛስ ጀመር እኛ ሰፈር ፀሐይ ምናም ነገር የለም ለናንተ ሰፈር አትል ወላሂ ጾመኛ ነኝ አይ ጾመኛ ነኝ ዙር እሺ፣ ዝጋው። እኔ ነኝ ለካ የደ ወልኩት እኔ አንድ ደቂቃ ሁለት ደቂቃ በልጅ እግር ሮጥ ሮጥ እና ቤተሰቦቼ ሰቦቼ እስቲ እናድርቀው፣ አይደለ? ማለት ይሳካልኛል ብዬ አስባለሁ። በቃ ሲሪየስ ሆኖ ግን እስቲ እስከ ዛሬ ድረስ የጠየቀ ሰው አለ ማለት፣ የመጀመሪያ ጊዜ ወንድ ልጅ ነው አግባይ፣ ይከብዳል። ግን ወላ ይከብዳል። ለማንኛውም ልሞክረው፣ እንጠብቀው። እወዳቸዋለሁ።

አይሽ ካደርኩ እጨነቃለው። ፍቅሬ አይገባሽም ይህን አውቃለው። አቤ ያንቺ ሲገርማል ሁሌ ሳቅሽ ይቀድማል። መቼ መቼም ቢሆን

ራሴን እንችላለሁ። እዛ ሆነሽ አውሪ። ምን ነበር? ለምን ጠራሽ? አንተ መሰለኝ አሁን ስታሽከረከረኝ አንተ ነህ። ወያን ምን አይነት አሁን ወደ

በጣም ለትልቅ ጉዳይ ነው የጠሩት። እሺ ትልቅ ጉዳይ ቀድሜ ለቤተሰቦቼ ነግሬያለሁ። ማለት ከቤተሰብ የሚደበቅ ነገር የለም። እሺ የለም። ታውቃለህ እና ብዙ አውርፈናል፣ ምናምን አማክሬያቸዋለሁ፣ ለጠይቀው አልጠይቀውም ምናምን ነገር እና ለማንኛውም እንደምወድ ታውቃለህ አይደለ? አለህ ውድ እንታትወድኝ እኔም ውድ እኔ ሞዳለሁ እና ታውቃለህ፣ አብረን ነው ምን የምንለው ምናምን እና እ እ ትናንትና በጣም ብዙ ነገር እያሰብኩኝ ነበር። ማለቴ እ በቃ በሰዓቱ ከፍቶኝ ነበር። እንዴት ብዬ እንደምነግር አላውቅም አለሁ ምን አለ መሰለ ማለት አንዳንድ አጋጣሚዎችን የአንዳንድ ሰው የውስጥ ነው ያወራሉ ማለት ያወጣል አይ እኔ የሚያየክ እንደዚህማ አትገላምጠኝም እንደዚህ አታያትዬ እሺ ያው ወደ እዛ ያለ እንደ ወደ እዛ ያለ እሺ ችግር የለም ወደ የትም ይሄ ጆሮ ብቻ ነው የጋየን እሺ አንቺ ጋር ነው ይሰማል ይሰማል እሺ ግን ያው ቀል ቀል ነው እሺ ሴሪየስ ጉዳይ ነው የማዋራት እና ምን አለ መሰለ እያልኩ ነበር። አንዳንድ አጋጣሚዎች አሪፍ ናቸው ለኛ ማለት ትናንትና ያልከኝ ነገር ነበረ እና በጣም ብዙ ነገር እንዳስብ አድርጎኛል። ስልክ ከምታይ እኔ እኔ እሺ፣ በኋላ አትላላካልክ ማለት እኔ፣ ለማንኛውም ኔፌት አትላላክ፣ ያስቀናኛል። ቴክስት ነው አይ እንትን ነው የላኩትን፣ ልንገርሽ ቴክስቱን ልንገርሽ። አትንገረኝ፣ ይደብረኛል። እኔ በእናት ሲሪየስ ነገር ላወራ ነው እኮ አልኩ እኮ። ከነገርሽም በኋላ ልንገርሽ። አይ አሁን አዳምጠኝ። አይ የሆነች በጣም የምደውልልኝ ልጅ አለችና። ማናት? አይ እንትን ነው እኔም ያው ትመቸኝ ያለች እኮ ግን እኔ እራሱ በጣም ማናት? በእናትህ አንድ ቀን ለገኛት። አይ አንተን አንቺ እኔ እፈልጋለሁ። ማናት? እየቀለድሽ ነበርና፣ በጣም ብዙ ነገር አውርታኛለች ምናምን። አሁን ላገኛት ዛሬ ወይ ተናፋሽ በቃ እሱን ነገር ትሆና፣ እኔ የፈልግኩ ጉዳይ እናውራ እና ይኸውልህ፣ ምን ይላሉ መሰለግ ማለት ይሄ ማለት ስለከበደኝ ነው። በቃ ትናንትና ባልካኝ ጉዳይ ላይ በጣም ብዙ ነገር እያሰብኩኝ ነበር። ማለት በሰዓቱ ማለት ምን አይነት ነገር ነው የምታወራው? ምናምን ብዬሽ በጣም ደብሮኝ ነበር። በስነ ስርዓት አዳምጠኝ ሲሪየስ ጉዳይ ነው እያልኩ አደለ እን አንተ ታላግጣለህ። አንዴ ቴክስት ላገችልኝ ስለምትወድ እና ለምን አትጋቡም በሰርግ ልደግስላችሁ

ምንም ጓደኛ ምናምን አልጠራም። ብቻዬን እኔ እና ሷ ብቻ ሆነን ኬክን እንቆርሳለን። አጨብጭቡ። ከዛ ወንበሮች ያጨበጭባሉ። እንኳን ደስ አለህ፣ እንኳን ደስ አለህ፣ እሰይ እንኳን በረቀብክ። ነገር ተጋቡ አሳቢ ከሄረ ያለው ማለት እሺ ለአውራክ በስነ ስርዓት እንደዚህ አይነት ነገር እንዳታወራክ እዚህ በኋላ አንተ ምን መሰለክ፣ በቃ ትናንትና፣ በቃ በደንብ አሰብኩበትና ያልከኝ ነገር በጣም ተሰማኝ። ማለቴ በቃ ያለን ቅርበት ምናምን ነገር ስላለ አሁን ሁሉም ሰው ደስ ይለዋል። እኔ እናንተ አብረን ብንሆን ማለት ማለት ምናምን ነገር እኔም አንተም ስለምንተዋወቅ እኮ እኔም እኮ አብረን ብንሆን ደስ ይለኛል። ደስ የሚላቸው ቤተሰቦች አሉ። እኔ ደግሞ እኔና አንቺም አብረን ብንሆን ደስ ይለኝ ነበር፣ ግን አለፈ። ያቀር ከዛ ለዚህ አብረን መሆን አንችልም። አንቺም እርቀትሽን ጠብቂ፣ እኔም እርቀቴ እንጠብቃለሁ። ከዚህ በኋላ በቃ አንቺም በፈለግሽው መንገድ እኔም በፈለግኩ መንገድ ነው ይችላለሁ ማለት ነው። እሺ ለማንኛውም ንገር፣ ሐሳቢን ከሰማ በኋላ ብዙ ነገር ሊቀየር ይችላል። በቃ እኔ አብረን እንድንሆን እፈልጋለሁ ማለት አሁን ቀሉ ምናምን ነገር አቁምና አብረን እንድንሆን እፈልጋለሁ ማለት አብረን እንዳልገባው ለመሆን እየሞከርክ ነው እኮ። አይ አስረጂ፣ ንገሪኝ። አይደለም እውነቱን ንገሪኝ። እንዳልገባው ሰው ለመሆን እየሞከርክ ነው። እሺ እኔ እናንተ አብረን እንድንሆን እፈልጋለሁ እኮ። አብረን አብረን የምንሆነው በፍቅር ነው ማለት ፍቅር ምናምን ነገር ስልክ በቃ እኔ እፈልጋለሁ፣ አብረን እንድንሆን እፈልጋለሁ እኮ አሁንም እኮ አብረን። እኔ እወድሃለሁ። አመሰግናለሁ። እሺ፣ እንደዛ ከሆነ እንድንጋባ እፈልጋለሁ። እኔ እኮ ገና ልጅ ነኝ። አሁን ለትዳር አልደረስሽም። አንቺም ያው ልጅ ነሽ፣ ለትዳር አልደረስሽም። ስለዚህ ረጋብ ቀበለኝና ኒካ እንሰር። እኛ ገና ልጅ ውስጥ ነ እና አይደለንም። ከዚህ በላይ ቀንድ እናብቀል እንዴ ልጆች ነ ለኛ ቀንድ እናብቀል። ቀሉ ቀልድ ነው ማለቴ። መቼም ከዚህ በላይ ቀንድ አናበቅል። ስለዚህ እንድንጋባ እፈልጋለሁ። በቃ ኒካ እንሰር። እኔ ላስብበት። አሁን እኔ ጊዜ አይደለም ይሄ የማገባበት ትላንትና አንተ ነበርክ፣ ቦርጫ ወንድ ትልቅ ወንድ ምናምን የምትለው ኦኬ። አንተ አንተ ነው ኦ እንደኔ ነኝ ሴት አይደለም የምትፈልገው፣ ትልቅ ሴት ነው የምትፈልገው ማለት ነው። እሱ ነበር ትናንትና፣ ቦርጫም ማለት ነው። እንደውም አንዳንድ ሰው ብሶ ተናገሩኝ። ምን ለማለት ፈልገ ነው? አንተ ቦርጫ ምናምን ያልከው ማን ነው? ቦርጫም ምን ትፈልጋለህ? ምናምን ሴቶች ምናምን ብለህ በእጅም ብላ የጨፈጨፍከ? አዎ፣ አሁንም ድጋሚልሽ ነው የትናንቱ አንተ ነህ ከሆነ ነው ፍቅር ጥያቄ እያቀረብኩ ለጌር ለገጥክብኝ ያለው ፍቅር ጥያቄ አቀረብሽ። እኔ በምን ኦኬ፣ ዳይመንድ ካልሆነ አታገባኝም ኦኬ፣ ወርቅ ካልሆነ እኔ ማድረግ አልፈልግም። አስገድቼ ነው ጠልፋለሁ ወረቼ ምናምን የሚባለው ነገር ታውቃለህ። በወንድ እሱ ቁሱም ዘለ ለቋንሩ ከተለመደ ጥብቂ እዛች ጋር በነገራችን ላይ ቤተሰቦች ለአግባብ ላይ ጠየቀችኝ። በጣም ብዙ ሴት ስላለ ትንሽ ወንድ ነው ያለው እና ሴቶች ደብል ደብል ታገባኛል ታገባኛል አልታገባኝም። በጣም ብዙ ሴቶች አፍንጫ ላይ ነው ማድረገው። እሺ እኔ የወርቅ ቀለበት ካልሆነ እኔ የወርቅ ቀለበት ካልሆነ አላረግም። እንድታገባኝ እፈልጋለሁ እኮ የወርቅ ነው ቀለበቱ። አላገባሽም አለኝ። አግባኝ። ወደ ቀለበቱ ስንመጣ የወርቅ ነው ቀለበቱ አይደለም እና እና እኔ አላረግም። በቃ ላስብበት አልኩሽ እኮ። አፍንጫ ላይ ላርገው አይደለም ግን አሁን እየደበረኝ ነው ሪያሊቲ እየደበረኝ ነው። በቃ በጣም በጣም በጣም በጣም እየደበረኝ ነው። ታ ታገባኝ አላገባሽም። እኔ ሌላ የሚያገባት ሰው ካለ ያግባት። ሌላ ትፈልጊያለሽ የሚያገባት ሰው ምገሊ ምገዲ። ስለዚህ እኔ አላገባትም። የሚያገባት ሰው ሱ ካለ መጥቶ ያግባት። የወርቅ ቀለበት ቢሆን በነገር ትበቃብሽ። የወርቅ ነው ቀለበት፣ ትፈልገኝ ነው ማለት የምር ንገረኝ። አይደለም ቀሉ ቀልድ ነው። እኔ የምር አድርጌው ነው እየጠየቁ። አትፈልግኝም? ኧረ እንሄድልሃለሁ። እንደዚህ ነው በቃም ተስቦ እሺ፣ ቀለበቱም ቀረብ። አልፈልግሽም? አይደለም። እሺ፣ ለማንኛውም የምትፈልገው ሌላ ሰው ነው አይደለም? እሺ እንደፈለክ ማለቴ እኔ እሪል ነበር፣ እንድታገባኝ የፈለኩት ማለቴ። ፍቅር አይገባም። ቀለበቱ የወርቅ ነበርሽ። እሺ፣ እኔ ላንተ ብዬ ነበር አሰርቼ። ኧረ እባክሽ፣ እስኪ ምን ፈልክ? ቀለበቱ ወይስ ወርቁ ነው? እሱና ይሄንን ነው ወይስ እኔን ነው የፈለከው? ለጊዜው ይሄኛውን ቼክ ላድርገውና ከዛ በኋላ እንጂ። ኧረ እባክህ፣ እሽ ተውና ነው

ተናጋግረን ነው። ለማንኛውም ፍራንክ ተደርጋል። ለራሴ ነው ማስረው ሰላም። ካሜራ የምን ካሜራ ነው ምትለ? ፍራንክ ነው። እሺ። አይ ለማንኛውም ላድርግልኝ ነው የምፈልገው። ይታያለ ቤተሰቦች አጨብጭ ብላራስንድ ቤተሰቦች የወርቅ ቀለበት ስለሆነ ነው መቀበላትና፣ አመሰግናለሁ በጣም ነው የምወደው ቀለበቱን ወርቁ ማለት ነው። እሷን ብዙም ባይሆን ግን እሷንም ወዳታለው። አርአአንዴ አር እና ቤተሰቦች በቃ እሸጠውና እንገናኛለን፣ አጠፋልሻለሁ